ሰላም እንደምን ቆያችሁ ውድ የክንፋን መረጃ ቤተሰቦች፣ የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናውን እናሰማችኋለን። የአፋር የጸጥታ ኃይሎች መሬታችንን እናስለቅቃለን በሚል ወደ ስፍራው በማምራታቸው ብዙ ጉዳት ደረሰ፣ የድሮን ጥቃትም ተከስቷል። ትግራይን የጦርነት አውድማ ለማድረግ የምትጥሩ አካላት ከድርጊታችሁ ተቆጠቡ በማለት የትግራይ ክልል ጊዜያዊ አስተዳደር አስጠነቀቁ። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በአሜሪካ የቀረበውን የሰብአዊ ተኩስ አቁም ስምምነት ተቀበለ። ቀጥለን ዝርዝሩ እናሰማችኋለን። ሳብስክራይብ በማድረግ እንድትከታተሉን በትሕትና እንጋብዛለን። የሱዳኑ አርኤስኤፍ ሰብአዊ ተኩስ አቁም ለማድረግ ተስማማ። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በአሜሪካ የቀረበውን የሰብአዊነት ተኩስ አቁም ስምምነት መቀበሉን ሐሙስ ዕለት አስታውቋል። የሱዳኑ ወታደራዊ ጦር ግን እስካሁን ምላሽ አልሰጠም። አርኤስኤፍ መግለጫ ያወጣው በምዕራብ ዳርፉር የሚገኘው የኤልፋሸር ከተማን ከተቆጣጠረ በኋላ ነው። በከተማዋ ዙሪያ ለ18 ወራት ከበባ አድርጓል። ከበባው እንዲቆም የተባበሩት መንግስታትን ተደጋጋሚ ጥሪ ችላ በማለት ለመሸሽ የማይችሉ ነዋሪዎችን ለረሃብ አጋልጧል። በተባበሩት መንግስታት የሚደገፈው ዓለም አቀፉ የረሃብ ክትትል ቡድን በከተማ ውስጥ የረሃብ ሁኔታዎች መከሰታቸውን አረጋግጧል። አርኤስኤፍ በእግረኛ ወታደሮች የጅምላ ግድያ ሪፖርቶች ምክንያት ዓለም አቀፉ ተቃውሞ እየገጠመው ቢሆንም ቡድኑ ክሱን አስተባብሏል። ጥሰቶች በግለሰቦች ደረጃ የተፈጸሙ መሆናቸውን አምኖ አንዳንዶቹን አስሯል። እንደ ኢሮፓውያን አቆጣጠር በ2023 ነበር በሱዳን ጦርና በአርኤስኤፍ መካከል የእርስ በርስ ጦርነት የተጀመረው ሁለቱም ወገኖች ሰዎች በጦርነቱ ወቅት የተለያዩ የተኩስ አቁም ሀሳቦችን ቢቀበሉም አንዳቸውም ግን አልተግባቡ። በመስከረም ወር አሜሪካ ከተባበሩት አረብ ኤሚሬትስ ከሳውዲ አረቢያና ከግብጽ ጋር በመሆን ለሦስት ወራት የሚቆይ የሰብአዊ ስምምነት ቀጥሎም ወደ ዘላቂ የተኩስ አቁምና ወደ ሲቪል አገዛዝ ሽግግር የሚሄድ ሀሳብ አቅርበዋል። የአርኤስኤፍ መግለጫ እንዳመለከተው የጦርነቱን አስከፊ ሰብአዊ ውጤቶች ለመፍታትና አስቸኳይ የእርዳታ አቅርቦት እንዲደርስ ለመፍቀድ አራቱ ሀገራት ባቀረቡት የተኩስ አቁም ሀሳብ መስማማቱን ገልጿል። ጊዜያዊ አስተዳደሩ አንዱን አካል ደግፋችሁ በጀርባ ታዝላችሁ ትግራይን የጦር አውድማ ለማድረግ የምትጥሩ አካላት ከድርጊታችሁ ታቀቡ ሲሉ አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር አንዱን አካል መርጦ በመደገፍና በመቃወም አሊያም ደግሞ በአንደኛው ጀርባ በመታዘል ትግራይን የጦር አውድማ ለማድረግ የምትጥሩ ያላቸው ግን በሰሚ ያልጠቀሳቸውን አካላት ከድርጊታቸው እንዲቆጠቡ አስጠነቀቀ። የትግራይ ክልል ጊዜያዊ አስተዳደር ይህን ያለው የአፋር ክልል እረቡ ምሽት የህወሓት ኃይሎችን የክልሉ ክልሉን ወሰን ጥሰው በመግባት ጥቃት ፈጽመዋል ሲላወጣው መግለጫ ትናንት ሐሙስ አመሻሽ በሰጠው ምላሽ ነበር አስተዳደሩ የትግራይን የጦርነት አውድማ ከማድረግ አስተዳደሩ ትግራይን የጦርነት አውድማ ከማድረግ ባለፈ የተለያዩ ምክንያቶችን በመጠቀም በውስጣችን ጥርጣሬና ለመተማመን እንዲሰፍን ትዕዛዝ በመስጠት አሉታዊ ሚና የምትወጡ ያላቸውን አካላት ከተግባራቸው እንዲቆጠቡ አስጠንቅቀዋል አስተዳደሩ ምንም እንኳን ስም ባይጠቅሱም የቀድሞው የጊዜያዊ አስተዳደሩ ፕሬዝዳንት ና የአሁኑ ጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የአፋር ክልሉ ጥቃት የሻቢያ ትዕዛዝ ነው፣ አስፈጻሚዎቹ ፍስሐ ማንጁስና ዮሐንስ መዲድ ናቸው ሲሉ መወንጀላቸው ይታወሳል። የጊዜያዊ አስተዳደሩ መግለጫ ከአፋር ክልል በኩል ለቀረበው ውንጀላ በሰጠው ምላሽ ችግር ፈጣሪ ሲል የጠራው የአፋር ክልል የትግራይ የጸጥታ ኃይሎች ወደ አፋር በመግባት ጥቃት ፈጽመዋል የሚለው ክስ መሰረት የሌለው ነው ሲል ውድቅ አድርጎታል። በእኛ በኩል በታጣቂ የተወረረ ግዛት የለም ሲል አስተባብሏል። በተቃራኒው እኛ ላይ የተፈጸመ ነው ያለው ተግባር የሁለቱን ጎረቤት ህዝቦች ዘላቂ ሰላምና ወንድማማችነትን የማይመጥን ነው ብለውታል። በተለይ ሰብል በሚሰበሰብበት በዚህ ወቅት እንዲህ አይነት ነገር መቅረቡ የትግራይን ህዝብ ለመጉዳት ታልሞ የተደረገ የክፋት ተግባር ከመሆኑ ውጪ ሌላ አላማ ይኖረዋል ብለን አናምንም ሲልም ኮንኖታል። ለፌዴራል መንግስት ደግሞ የፕሪቶሪያ ስምምነት በተገቢ መንገድ ተፈጻሚ ባለመሆኑ ሊኖር የሚገባው ሰላማዊ ሂደትና መተማመን ከመጉዳት አልፎ ሰላም ወዳዱ ህዝባችን ይና መከራ እንዲቀጥል የሚያደርግ በአጠቃላይ ሊኖር ስለሚገባው ሰላማዊ ፖለቲካ ትግል የሚያፈርስ አሉታዊ ውጤት እንደሚኖረው ግልጽ ነው። ከዚህ ባሻገር የኢትዮጵያና ቀጠናው ሰላምና መረጋጋትን የሚያውክ ላልተፈለገ ሌላ ዙር ውድመት የሚጋብዝ የጥፋት ጉዞ ሲል አስጠንቅቋል። መግለጫው በመጨረሻም የፕሪቶሪያ ስምምነት ሳይውል ሳያድር እንዲፈጸም፣ የትግራይ ህገ መንግስታዊ ወሰን እንዲረጋገጥ፣ ህዝባችን ደህንነቱ ተጠብቆ ወደ ቀዬው እንዲመለስ፣ ከዚህ በተጨማሪ የትግራይን የውስጥ ች ችግሮች በማባባስ ትግራይን ለማዳከም እየተደረገ ያለው እንቅስቃሴ እንዲታረምና በሰከነ መንገድ ዘላቂ መፍትሄ ወደሚመጣበት የሰለጠነ ውይይት እንዲገባ ጥሪ አቅርበዋል። የፕሪቶሪያ ስምምነት ለምን ሙሉ በሙሉ ተግባራዊ አልሆነም? አዲስ ስምምነትስ ለምን ያስፈልጋል? የሁለት ዓመቱ ደም አፋሳሽ ጦርነት የቋጨው የፕሪቶሪያው የሰላም ስምምነት ግጭቱን ከማስቆም ባሻገር የተጣለበትን ተስፋ ያህል ተግባራዊ የሆነ አይመስልም። አስራ አምስት አንቀጾች ያሉት ስምምነቱ የኢትዮጵያ መንግስትና የህወሀት ወኪሎችን ጨምሮ የአምስት ሰዎች ፊርማ ያረፈበት ነው። የስምምነቱ ዋነኛ ማጠንጠኛ በቋሚ የተኩስ አቁም ዘላቂ ሰላም ማምጣትን ነበር። የፌዴራል ሉዓላዊነት የግዛት አንድነትና ህገ መንግስትን ማክበር እንደ ስልክ እና ባንክ የመሳሰሉ መሰረታዊ አገልግሎቶችን መመለስ የሰብአዊ እርዳታ አቅርቦት ትጥቅ መፍታት እና ውህደት ስደተኞች እና ተፈናቃዮችን መመለስ እንዲሁም የሽግግር ፍትህ የስምምነቱ ቁልፍ ክህሎቶች ናቸው ስምምነቱ በሁለቱ ተስማሚዎች መካከል መተማመንን ለመፍጠር ሁሉም ወገኖች መፈጸም አለባቸው ብሎ የሚዘረዝራቸው ኃላፊነቶችንም የያዘ ነው መሰረታዊ አገልግሎቶችን መመለስ የሰብአዊ እርዳታን ማቅረብ ከፊል ተፈናቃዮችን መመለስ እንዲሁም ህወሀትን ከሽብርተኝነት መዝገብ መ ቀን የመሰሉ እርምጃዎች ወዲያውኑ ተወስደዋል። ስምምነቱ ቀን በመቁረጥ ቀላል መሳሪያዎችን ጨምሮ ህወሀት የታጠቃቸውን የጦር መሳሪያዎች ስምምነቱን በፈረመ በ30 ቀናት ውስጥ በሙሉ እንደሚያስረክብ በአንቀጽ ስድስት ላይ ሰፍሯል። ስምምነቱን ተከትሎ የቀድሞ ተዋጊዎችን ትጥቅ ለማስፈታትና ወደ ማህበረሰቡ መልሶ ለማዋሀድ የተመሰረተው ብሔራዊ የተሀድሶ ኮሚሽን ከትግራይ ክልል 275 ሺህ ገደማ ታጣቂዎች ትጥቅ እንደሚያስፈታ የተናገረ ቢሆንም በዕቅዱ ልክ ግን መራመድ አልተቻለም። በዚህና በሌሎች ምክንያቶ ዎች ዓለም አቀፍ ድጋፍ የተቸረው ስምምነቱ አልተፈጸመም የሚሉ ክሶች መሰማት የጀመሩት ስምምነቱ ከተፈረመ በኋላ በወራት ውስጥ ነበር። በተለይ የይገባኛል ውዝግብ ያለባቸው ደቡባዊና ምዕራባዊ ትግራይ አካባቢዎች እንዲሁም የተፈናቃዮችን መመለስ ጉዳይ ጠንካራ ጥያቄዎች እየተነሱባቸው ነበር። በመቶ ሺዎች የሚቆጠሩ ተፈናቃዮች ከሶስት ዓመታት በኋላም መጠለያ ጣቢያዎች ውስጥ ሲሆኑ በመቶ ሺዎች የሚቆጠሩ ተፈናቃዮች ከሶስት ዓመታት በኋላም መጠለያ ሳይኖራቸው ቀርቶ ጣቢያዎች ውስጥ ሲሆኑ ተፈና ተፈናቃዮቹ የከፋ የሰብአዊ እርዳታ ችግር እንደገጠማቸው በተደጋጋሚ በሰላማዊ ሰልፎች ድምጻቸውን አሰምተዋል። ከሶስት ዓመታት በኋላም ትጥቅ ፈተው ወደ ማህበረሰቡ ያልተዋዱት የክልሉ ተዋጊዎች ጉዳይም እንዲሁ አጨቃጫቂ ሆኗል። ስምምነቱን ምን ገጠመው? የዓለም አቀፍ ህግና የፖለቲካ ተንታኝ የሆኑት ዶክተር አደም ካሴ የፕሮቶሪያውን ስምምነት ለመነጋገር አስቻይ ሁኔታ የመፍጠሪያ መሰረት ብቻ አድርገው ይመለከቱታል። ትግራይ ክልልን መልሶ ወደ ፌዴራል፣ ወደ ተቋም፣ ወደ ፖለቲካው፣ ወደ አስተዳደሩ፣ ወደ ኢኮኖሚው መመለስ ከዛም አልፎ ደግሞ የተለያዩ ነጥቦች ላይ ስምምነት ለመደረግ ለመነጋገር አስቻይ ሁኔታ የመፍጠር ነው እንጂ ስምምነቱ በራሱ የሚፈታው ነገር አልነበረም ይላሉ። ሆኖም ክልሉ ወደ ፌዴራል አልተመለሰም ሲሉ የፌዴራል ውክልናና የህወሓትን ህጋዊ ሰውነት ማጣት ለአብነት በማንሳት ስምምነቱ ላለመፈጸሙ መሰረታዊ ችግር አድርገው ያዩታል። የሰላምና ግጭ ጥናት ተመራማሪ የሆኑት ፕሮፌሰር ሸትል ትሮንቮል በሁለቱም የፌዴራል መንግስት ምክር ቤቶች ውስጥ ትግራይ የፌዴራል ውክልና ማጣት ስምምነቱ ላለመፈጸሙ ከሚጠቅሷቸው ምክንያቶች ውስጥ አንዱ ነው። የፕሪቶሪያ ስምምነት ላለመፈጸሙ በተለይ የይገባኛል ውዝግብ ካለባቸው አካባቢዎች የተፈናቀሉ ዜጎች ከሶስት ዓመታት በኋላ አለመመለስ እንዳንድ ማሳያ ተደርጎ ይቀርባል ይላሉ ለተፈናቃዮች መመለስ የፌዴራል መንግስትና ህወሀት እርስ በርስ የሚካሰሱ ሲሆን ተፈናቃዮች በሁለቱም ኃይሎች ፍትጊያ በህወሀት እንደ መያዣ መሆናቸውን በመንግስትና በህወሀት ተቃዋሚዎች በኩል በተደጋጋሚ ይነሳል። መንግስት ተፈናቃዮችን ለመመለስ ጽኑ አቋም እንዳለውና ህወሀት መሰናክል እንደሆነበት ደጋግሞ ሲናገር፣ ህወሀት ደግሞ የፌዴራል መንግስቱ ተፈናቃዮችን የመመለስ ፍላጎት የለውም የሚል ክስ ያቀርባል። ሌላው የታጣቂዎች ትጥቅ መፍታት መበተንና መዋሀድ ሙሉ ለሙሉ አለመካሄድ ስምምነቱን በእንጥልጥል ላይ መሆኑን የሚያመለክት ነው ነው ይላሉ። ምንም እንኳን በስምምነቱ ጥቂት ወራት ውስጥ ህወሀት ትጥቅ እየፈታ ነው ቢባልም የጦር ኃይሎች ጠቅላይ ኢታማዦር ሹሙ ባለፈው ሐምሌ 2017 ዓ ም በአንድ ወታደራዊ መርሃ ግብር ላይ ተገኝተው ያሰሙት ንግግር የፍጥጫውን ከፍታ የሚያሳይ ነው። ታንክና መድፉን አስረክቡ፣ የአየር መቃወሚያውን አስረክቡ። ባለፈው ያስረከባችሁት አለ፣ ይህ ግን ደብቃችሁን ያቆያችሁት አሁን ብቅ ብቅ እያደረጋችሁት ነው። በፕሪቶሪያ ስምምነቱ መሰረት አስረክቡ ሲሉ አሳስቧል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ቀርበው ትግራይ የምንልከው በጀት ሙሉ በሙሉ የሚውለው ለወታደሮች ነው፣ ይህ ደግሞ ትግራይን እየጎዳ ነው ያለው ብለዋል። በእነዚህና በሌሎች ምክንያቶች የስምምነቱ ዋነኛ ቁልፍ ጉዳዮች ወደ ተግባር ባለመሸጋገራቸው በሁለቱም ወገን ስጋትና ጥርጣሬን ፈጥሯል። ዶክተር አደም ካሴም የፕሮቶሪያውን ስምምነት ላለመፈጸም እምነት ማጣትን ትልቅ ስፍራ ይሰጡታል። የድሮን ጥቃት በአፋር ክልል መጋሎ አካባቢ የህወሀት ኃይሎች ወደ አፋር ይዘውት በገቡት የጦር መሳሪያ ታንክና ተሳቢ መኪኖች ላይ አየር ኃይል በድሮን እርምጃ መውሰዱ ተሰማ። በታጣቂዎቹ ላይ የተፈጸመ ጥቃት አለመኖሩ የታወቀ ሲሆን ምሽቱን መቀሌና አካባቢው ግን የድሮን ቅኝ እንደነበር ተስተውሏል። ይህን ተከትሎም የአፋር የጸጥታ ኃይሎች መሬታችንን እናስለቅቃለን በሚል ወደ ስፍራው ማምራታቸው የተሰማ ሲሆን ዛሬ ሌሊት 7 ሰዓት ከ48 ላይ በትግራይና አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ ላይ የድሮን ጥቃት በመፈጸማቸው ምክንያት ከባድ ጉዳት ደርሷል ተብሏል። የህወሀት ታጣቂዎችም ከቀናት በፊት በአፋር መጋሌ ወረዳ ተኩስ በመክፈት ሰባት መንደሮችን በመቆጣጠር ከ2ሺህ በላይ ነዋሪዎችን ማፈናቀላቸው ይታወሳል። ይህን ተመልክቶም አልጀዚራ ህወሀት አፋር ክልል ውስጥ ገብቶ በከፈተው ጥቃት ኢትዮጵያ ወደ ሌላ ግጭት እንዳትገባ ተፈርቷል ሲል ስጋቱን ገልጿል።